አንተ ከትንሳኤ ጋር ያለ ነገር ምንድን ነው ምንም የለኝም አንተና ትንሳኤ መሀል ያላችሁ ነገር ንገረኝ በጣም ከአቅሟ በላይ ስለሆንክ ተናዳ መታ ዛሬ እያለቀሰች ነገረች ምን ነው ማለት የተፈጠረ ነገር አለ እንዴት ንገረኝ እንዴት ታስመስላለሁ አንተ ጓደኛ ስለምን ማስመሰል ነው የምታወራው? ምን ያላደረግከው ነገር አለ? ኢንስታግራም ላይ፣ ቴሌግራም፣ ዋትሳፕ ላይ እየደወልክ እየጨቀጨከኝ ነው። እኔ ሰላም ማግኘት ነው የምፈልገው። እኔ መጀመሪያ እና እኔ ነኝ። ዝም በል። እንድታወራ እራሱ አልፈልግም። እንዴት በዚህ ልክ የጓደኛህን ጓደኛ ትፈልጋለህ? ስለምንድን ነው የምታወራው? ስለምን እያወራህ እንደሆነ አልገባኝም። ግልጽ አድርገህ ለምን አትናገርም? አረምልቴ የምሬን ነው የምልህ ከአንተ ይህን አልጠብቅም እኮ። ግልጽ አድርገህ ንገረኛ። ስለምንድን ነው የምታወራው? እሷን በቴሌግራምና በኢንስታግራም ያስቸገርካትን እያንዳንዱ ቴክስት ለእኔ ልካል። ስልኩ የተቀረጸበት ስለሆነ እኮ ይቁም። ቀረጾም ነገር የት ነው? እንዲህ ነው የምታስበው? እኔ ይህን ነገር አድርጌያለሁ አንተ እኔን የምታውቀኝ በዚህ ልኩ ነው። ይህን ለእኔ የምትሰጠኝ ቦታ ችግር የለውም። እንሄዳለሁ። ሁለተኛ እኔ ናታየ። ሰላም እንዴት ናችሁ? ድና የተከበራችሁ የእኛ እንቁ ልዩ ድንቅ ቤተሰቦች ሰላም አላችሁልን ወይ? አለን እኛ እግዚአብሔር ይመስገን ደናነን። ጨረስክብኝ ልል ስል ቀደመኝ ራሱ። ጨረስክብኝ ልል ስል ቀደመኝ። ቤተሰቦቻችን በጣም ውድ የተከበሩ ቤተሰቦቻችን እንዴት ናችሁ? እኛ እግዚአብሔር ይመስገን ደህና ነኝ። አሜን አሜን። ጨረስ አሁን እንጂ ጨረስክብኝ አሁን። ደበላውራ እንዴት ናችሁ? ለሰራ እንዴት ነው ቤተሰብ ወዳይ ዘመን ጓደኛ ፍቅረኛችሁ ልጆቻችሁ፣ ሁሉ ሰላም ነው ወይ በያቸው። ቤተሰብ አላስወራ እያለኝ ነው። ዛሬ ለመጀመሪያ ጊዜ ኢንትሮ አንድ ላይ የገባ ነው። ለዛው ቤተሰቦቼ፣ ስራ ህይወት ምልምል ሁሉ ቆንጆ ነው አይደል? እኛ ጋር በጣም ቆንጆ ነው፣ ተመችቶናል። አንተ ደግሞ አኩር ምንድነው አኮረፍክ የሚሉ አሉ። በጣም እየሳቀ ነው። እንደ ልስቅ ራሱ ከልክሎኛል። ቤተሰቦቼ፣ ያው እኛ እንደምታየን በጣም ደስተኞች ነን፣ አደለ? በሚገባ በጣም በቃ ከምታስቡ በላይ አዎ። ፏፈሽ እያለ ነው። አኮረፍክ? ለምን አኮርፋለሁ? ምን አውቃለሁ። ኧረ እኔ በጣም አሁን ላይ በጣም ደስተኛ ነኝ። ሁላችሁንም ከልብ አድርጌ ያመሰግናለሁ። የምታበረታቱኝ ከጎኔ ላላችሁ ሁላችሁም ይመቻችሁ። ቤተሰቦች ዛሬ እንግዲህ በአዲስ ቤት ነው የተገኘ ነው። እዚህ ቤት እንግዲህ ዛሬ ብዙ ጉዶች አሉ። እንደሚታወቀው ከዚህ ቀደም በጣም ብዙ ነገር አድርጎኛል። አሁን የዚህ ቤት ባለቤት ማለት ነው እና አይታችሁ ከሆነ በጣም ስሜን አትፍቶብኛል ከእናቴ ጋር አጋጭቶኝ ነበር። በቂ ያላደረገኝ ነገር የለም አለ። ስለዚህ ቤተሰቦች፣ ብዙ ሰዎች አራላዛር ግን እንደዚህ አድርጎ ዝም አልከው ማለት ነው? ምንድን ነው የሚሻልህ? እንዴት ነው የምናደርገው? ምናምን እያላችሁ በተደጋጋሚ ስትጠይቁኝ ነበረ። ዛሬ እንግዲህ ቀኑ ደርሶለታል ማለት ነው። ወዬ ወዬ እንለዋለን ማለት ከእሷ ጋር በመሆን እኔ ብቻዬን ከሆንኩኝ ያው ሊያምነኝ ስለማይችል ብዬ ከእሷ ጋር መተናል ዛሬ ከእንግዲህ የምንቱ ቤት ያለ ነው። ቤተሰቦች የሁላችሁም ደግሞ ሰብስክራይብ እያደረጋችሁት ነው ከልብ እናመሰግናለን። ለእናንተ ላቅ ያለ ምስጋናለን። ሁሌ የምንወዳችኋለን። አሁንም ደግሞ በአዲስ ነገር መተናል የመጣ ነው። ደግሞ ምን ይመስላችኋል ቤተሰብ ምንቱ ላይ የሆነ አድማ አድርገንበታል እና ለዛን የመጣ ነው። እና ቤተሰቦቼ ደግሞ በዚህ አጋጣሚ ቪዲዮውን ስታዩ በጣም ብዙ ታይቶለት ሰብስክራይበሩ ትንሽ ነው። በአብዛኛው ሰዎች ሰብስክራይብ ሳታረጉ ነውያያችሁት እና ቤተሰቦቻችን ሰብስክራይብ አድርጋችሁ ላይክ፣ ሼር አድርጋችሁ ልጁን አበረታቱት። በጣም መልካም ልጅ ነው። ያው ታንኮል ቢኖርበት አላዛርን ትንሽ እንትን ቢለው አለ፣ ግን ያራድዬ የአራዳ ልጅ ነው ቤተሰቦች። ስለዚህ ቤተሰቦች ዛሬ ጠርተነዋል፣ ያው የጠራ ነው ዛሬ የሆነች ፕሮግራም እናዘጋጃለን፣ ግን እኔ አይደለሁም ቤተሰቦቼ እሱን ወቁ። አሁን እኔ ነኝ፣ በኋላ ሳይሆን ማለት ነው። እኔ እንዳይበቀለኝ እኮ ፈራሁ። እና ደግሞ የእሱ ከባድ ነው። አስበው አንተን ምን አይነት ፕራንክ እንደሰራ ስለማቅ፣ እኔ ደግሞ ምን አይነት ፕራንክ እንደሚሰራኝ ፈራ። ስለዚህ ችግር የለውም። አሁን እኔ ነኝ። ባይ ዘ ዌይ እኔ ሀሳቡን የሚያመጣው ምን መሰላችሁ? ምን እንለው ቤተሰቦች፣ አሁን እሷ አንዳንዴ ኖርማሊ ስልክ እኔ ካላነሳውላት ምናምን እሱ ጋር ልትደውልለት ትችላለች እና ኖርማል ነው። በኖርማል ሊገቡ የሚደውልለት አንዳንዴ እና አሁን እኛ ያንን ነገር እናዞርበትና አስቸግሮኛል ብላ ለእኔ ትነግረኛለች እሱ ሲመጣ። ከዛ እንግዲህ ምን አይነት ሪያክሽን እንደሚያሳይ እስከመጨረሻው አብራችሁን ተከታተሉ። ምን አይነት ጓደኛ ምን እንደሆነ በዚሁ ታውቅበታለህ ብዬ አስባለሁኝ። ምክንያቱም አንዳንዴ የምሰማቸው ነገሮች አሉ ላይክ የአንደኛው ጓደኛ ሆና አንደኛው ጓደኛ እንደዚህ መሰራረቃል፣ አለ አይደለ? የማይሆኑ ነገሮች ስለ እኛ ኖርማል ጓደኛሞች ነን፣ ግን ላይክ በፍቅር ምናምን ሆነው ከጓደኞቻቸው ጋር ቺትስ ምናምን ሲደራረጉ እናውቃለን። እና በጣም የሚያስጠላ ነገር ነው። በዚሁ አጋጣሚ ቤተሰቦች፣ በጣም አጸያፊ ነገር ነው እና ማለት በዚሁ እንድትማሩበት ነው። ማለት ብዙዎቻችሁ ኢቨን እህቶች ራሱ ላይክ ሁለት ትማማቾች ሆነው አንድ ወንድ እንደዚህ ምናምን እና ደስ የማይሉ ነገሮች አሉና በዛም ነገር እንድትማሩበት ፕራንኩ ላይም መጨረሻ እንዲማሩበት በሚል ነው እና ምን አይነትም ጓደኛ እንደሆነ የእሱ ጓደኝነት እሱ እንዲያቅ በዛ ያደርገዋል፣ እንጂ ምንቱ ያደርጋል ይሄንን ያደርጋል ብዬ አላስብም፣ አያደርግምም። እኔ ጋም ደግሞ ኖርማል ነገር ነው እንጂ ምንም አይነት ነገር የለም። እንደውም ካንተ ጋር ነው ብዙ ጊዜ እንትን ምለው ግን፣ እሱን አንዳንዴ ስልክ ሳታነሳ ስትቀር በሱ ስልክ ምደውልበት ታይማለህ። አልፎ አልፎ ነው እሱ፣ እንጂ እሱ ሌላ ነገር ይሄ በቴሌግራም እኔን ያወራኝ ነገር የለም። ነገር ግን በቴሌግራም እያወራኝ ነው፣ በኢንስታግራም በቃ እኔ በጣም ሰልችቶኛል። ከፈለክ ስልኬን አምጣው ምናምን፣ ስልኬን ላሳየህ ምናምን ላለው ልጁ በህልሜን ያደረኩት በሆኔ ነው ብሎ በጣም እንትን ሊል ይችላል። እና ቤተሰቦቼ ምንትን ጠርተነዋል ይመጣል አሁን። እና ምን እንደሚል አብረን እናያለን። እስከዛው ድረስ ሰላም ቆዩልን። እንጠብቀው አይሻልም? እነዚህ ላስተካከል ደስ እንዲላቸው ጭ በግድ ልታስተልቀው፣ ጉንጭ ጉንጭ የለሽ ምን የለሽ ምን የለሽ አፍንጫ የለሽ አይን የለሽ። ቆይ አንቺ ምንድን ነሽ?

መናሻ አውሪ፣ እኔ የተናደርኩ ስለሆነ፣ አይ ራስ ምን አላ፣ ጓደኛዬ። አንተ ጓደኛዬ አይደል? ስለምን ስንስራት እንድታወራ አልፈልግም። ሲጀመር ስንስራት ያጣው አንተ ነው። ምንድን ነው እንዴት? ምንድን ነው ማለት የተፈጠረ ነገር አለ እንዴ? ነገረኛ እና ባይኖር እንዴት ነው ማለት እኮ ነገረኛ ማናገር ነው። አንተ እንደዚህ እንዴት በዚህ ልክ የጓደኛህን ጓደኛ ትፈልጋለህ? አንተ ሸማ አይደለም እንዴ? ስለምንድን ነው የምታወራው? ስለምን እያወራህ እንደሆነ አልገባኝም። ግልጽ አድርገህ ለምን አትናገርም? ኧረ ምንቴ የመሬት ነው። እኔ ካንተ ይህንን አልጠብቅም። በመጀመሪያ እኮ ግልጽ አድርገህ ንገረኛ። ስለምንድን ነው የምታወራው? ምንድነው የተፈጠረው ነገር? እያወቅህ እንዳላወቀ ሰው አትሁን። ምንቴ ምንድነው ማውቀው? አንተ ከኔ ጀርባ እንደዚህ አይነት ነገር እንዴት ታደርጋለህ? ምንድነው ያደረኩት? ንገረኛ ምን አደረኩኝ? ሰላም አደላ ምን እንደ ምንድን ነው አንቺ የምትነግሪው? ከሆነ ምንድን ነው የተፈጠረ ነገር አለ? ምንድን ነው ያደረግኩት? ማለት የአንተ ጓደኛ ነው፣ ከአንተ ጋር ነው እንጂ መጨረስ ያለበት ከኔ ጋር መነጋገርም የለበት ነው አይደለ? እኔ ላናግረው አልፈልግም። አንተ ያለው ነገር እንድታናግረው አናግሪልኝ ብዬ አይደለ የጠራው የነገርኩ። እሱ ደግሞ ያውቃል፣ አውቆንም ያሽ ምን እንደ ስለምን ጸብ ነው የምታወራው? ሰውዬ የሆንኩህን ነገር አትናገርም እንዴ? እያናደርከኝ ነው፣ ተናደድ ምንድን ያደረገች ነገር ይሁ ምን ያላደረግከው ነገር አለ? ኢንስታግራም ላይ፣ ቴሌግራም፣ ዋትስአፕ ላይ እየደወልክ እየጨቀጨከኝ ነው። እኔ ሰላም ማግኘት ነው የምፈልገው። እኔ መጀመሪያ እና እኔ ነኝ። ዝም በል። እንድታወራ እራሱ አልፈልግም። እኔ ፊት ለምን መሰለክ? አንድ ነገር ልንገርክ። እሷን በቴሌግራምና በኢንስታግራም ያስቸገርካትን እያንዳንዱ ቴክስት ውስጥ ለእኔ እልካለሁ አለች። ስልኩ የተቀረጸበት ስለሆነ እኮ ይቁም፣ ቀረጾ፣ ሁሉም ነገር ይሄ ነው ማነት። የት ነው የማውቅ እንደሆነ አላውቅም እኔ ሁለታችንን ማጣላት አልፈልግም። ዝም በይ አንቺ እንድታወሪ አልፈልግም። ዝም በይ እንድታወሪ አልፈልግም። በመጀመሪያ ያደረግኩትን ነገር ነው። አረ፣ እያለችኝ እንዴት እንዴት አደረግክ ማለት ምንድን ነው ያደረግኩት? እስኪ አሳየኛ። ወይኔ አላዛር ምንቴ ድርቅ ትላለህ። ድርቅ የምር ነው። አረ አእምርም እንደዚህ። እኔ እናንተ በግልጽ ስናወራ ነው የሚያምሩ። አንቺ ነኝ ማሽኑ ነው እንደዚህ። እስኪ ያደረኩትን ነገር አሳይ አድርገህ ሌሊት ጭራሽ ምን ደውላት ታቅም ሌላስ? እንዲህ ነው ማለት ነው። በቃ ሲጀመር የሆነ ሰዓት እኮ ያገናኘል ነበር አይደል? አንተ ወይ ሻወር ቤት ሆነ ስልክ ሳታነሳልኝ ስትቀር ደውላለሁ እሱ ጋር እና በዛ ነው ስልክ የስልክ ምንትን የተባባል ነው ግን፣ ከዛ ላፊ ነው እሱ በቃ የሚያደርገው። የሚልክልኝ ነገር ራሱ በጣም የሚያስጠላ ዊርድ የሆነ ነገር ይልክልኛል፣ ምናምን አንተ ሙቆ የልጅታል ማለት እውነት አልገባህም። እኔ በዚህ አይነት ምንቴ የሚባለውን ሰውዬ ይሄን ካየው በኋላ ማወቅ አልቻልኩም። አንቺ ማን ላከሽ ነው አይደል? እኔ አልገባኝም። ካንተ ይሄ አይጠበቅም። ጭራሽ ምንድን ነበረ እንኳን አንተ ይቅርና ማንም ሰው እሷ ጋር እኛ ለስራ ስንወጣ እንኳን ሌላ ይቅር በሙሉ አይኑ እንዲያያት አልፈልግም በቃ እኔ ደውዬላትም ምንም አድርጌ አላቅም ሰውዬ ስልኬን ላሳይህ ለምን ታሳየኛለህ እሺ ምንድን ነው የምትለኝና ከእሷ ወገን ያለውን ነገር ብቻ ሆነ ያመንከው አንቺ ምንድነው ፍላጎትሽ እኔ ምን ነው ያስቸገርኩሽ እንዲ ብዙ ሳይሎ ነው ያላረከውን ነገር አርጋል ያለችኝ እንደነማልጨው ነው እሺ ለምን ማታት አለው ማነው? እንደዚህ እንደዚህ አይነት ነገር እንደታረጊ የሚያረግሽ ሰው ያደረገውን ነገር በስመአብ! በእናንተ ነው እንዴ በዚህ ልክ? አይ እኔ እኮ ስላልተቀበልኩት ነው። እሷ ነግረኝ ምንቴ እንዲህ ካደረገ እኔ ፊት ለፊት መቶ ካደረገም አደረግኩኝ ይለኛል፣ እኔ አውቀዋለሁ ብዬ ጠርቼ ከአንተ ደግሞ አላቅም ትለኛለህ

አንተ ክሊር ሂስትሪ አድርገዋል። የቴሌግራሙም፣ የኢንስታግራሙ አጥፍተዋል። ግን የተወሰኑ እስክሪንሸት አድርጌ ስለነበር መጀመሪያ ላይ አለኝ፣ አሳያለሁ። እሱ ስልክ ላይ ነው። የእኔም ደግሞ ቮይስ ስለተያዘ ነው እናሳያለን። ግን ከአንተ ይህንን አልጠብቅም። እኔ በጣም ጥሩ ልጅ እንዴ፣ በጣም ጥሩ ልጅ አድርጌ ነበረ። ግን አንተ በጣም ክቡር ሰው ሆነ አትቻልም። በስማ አረ፣ አረ መድኃኒዓለም አንተ እኔ ምንም ማውቀው ነገር የለም። አላዛር እሷን አምናት ሆነ የምትለው እኔ አንድ ነገር ማውቀው ነገር የለም። ስማኝ አንተ፣ ማለት ፋራ መስላለሁ? እንዲስተይ ስለምን ፋርነት ነው የምትወረው? ፋራ ፋራ መስዬ ነው። አሁን አንተ መልእክት ልከህ ከዛ ድሌት አድርገህ እኔ ምንም አላውቅም ብትለኝ እኔ ምሰማ ይመስላል? እኔ እሷ ጋር ልኬ ኧረ ተው፣ እኔ ችግር የለውም። ምን ተባጀው ግን አሁን እንደዚህ መድረቅ ደግሞ የበለጠን እናንተን እያራርቀን፣ የምሬ ነው የሆነ አይደለም። ቢያንስ እኮ ይቅርታ እጠይቃለሁ፣ ባደለ ጥፋት ምን ነገርኩ፣ በቃ

ለምን እኔ አላደረኩም። እንደዚህ አይነት ነገር አላደረኩም እኔ ማሳይክ። አንተ ምትጠቀማለህ ነው መጨረሻው ምን ሊሆን። ይቅርታ አልተለኝ ነው በቃ። በጣም ነው የምታሳፍረው። በጣም ማለት ነው የምርን። እኔ ከአንድ ጓደኛ ከሚባል ሰው እንደዚህ አይነት አስነዋሪ ተግባር ለዛውም የጓደኛውን ጓደኛ ላይ ማስቸገር መጨቃጨቅ፣ እንደዚህ ነይ ፈልግሻለሁ ምናምን አንተ እኔ እሷ እንደዛ አልኳት። አይ ሌላ ምንት ያለ እንዴ፣ ራስ ያደረግከውን ነገር ለምንድን ነው እኔ ምናምን እስኪ አልዛር በና ትዝም በለ። እኔ ምንም አይነት ነገር አላደረኩም። ባላረኩት ነገር ነው እያናገርቀኝ ያለሁ። አተናደኝ አትድጋሉ። ምንድን ነው ያደረግኩት? ፈጣሪ የማይሆን ቴክስት ቪዲዮ ቪዲዮ ራሱ ልከልኛል። ማይሆን ካንተ አይጠበቅም። ትልቅ ሰው ነህ እኮ እንዴ በጣም ትልቅ ሰው ነህ። ወይ ሌላ ሰው ተሳስተ ይሆናል። በመጀመሪያ እኔ እንደዚህ አይነት ነገር አላደርግም። ሲጀመር እኔ ለአንቺ ደውዬልሽ አውቃለሁ። ሰባት ሳ ደውላል ምቲ ብዬ ነበረ። ሲጀመር አያምንም። ሰው ጥፋቱን አያምንም። ምክንያቱም መረጃ እንዳልይዝበት እንዳለ ቴሌግራም ላይም፣ ኢንስታግራም ላይም ዋትሳፕ ላይ ያወራነውን ደልቶታል። እና ይሄ ያምናል ብሎ ለማሳመን ምንም አይነት ጥረት ማድረግ አይጠበቅብኝም። እንደውም እኔ መሄድ ነው የምፈልገው። እናንተ አውሩ ከፈልጋችሁ፣ በቃ ንጃኒ ሰው እንደዚህ ደርቃ ይቻላል ነው የመራችሁን ነው የምትሉት? ምንቴ በቃ ከዚህ በላይ እንድታወራ አልፈልገም። ችግር የለውም። አንተ እንዲህ ነው የምታስበው። እኔ ይሄን ነገር አድርጌአለሁ። አንተ እኔን የምታውቀኝ በዚህ ልኩ ነው። ይሄን ነው ለእኔ የምትሰጠኝ ቦታ። ችግር የለውም። እንሄዳለሁ። ሁለተኛ እኔ ና ተው አ ኧረ ምንቴ ለምንድን ነው ልታለቅስ ነው? እንደ ለቃቀኝሽ። እሺ ሰው ተረጋጋ፣ ምንድን ነው ተረጋጋ። ና ቆይ ነው

ለዛውም አምስት ቀን ምናምን ያሰቃየኝ፣ ተቀልደዋል እንዴ? አንድ ቀን አንተን ብናሰቃየ ምን ችግር አለ? ምን ችግር አለ? ከአሁኑ እንባው መጣ። ተበልተሃል። ምንቱ ምን ተሰማባት? ደስታ አንሳልኝ፣ ወደዛ ዞር በል በናትህ አስገብተንለታል ቤተሰቦች ዛሬ እንግዲህ ምንቱን አግኝተነዋል። ብዙዎቻችሁ ተበቀለው ተበቀለው ተበቀለው ስትሉኝ ነበረ። ዛሬ አግኝቼነዋል። ደህና አድርገን ሽታገን ተበቅለነዋል። ምን ተሰማህ? እስኪ የተሰማን እሷ በቃ እየፈራሁት እኔ ነው ባዘው ባለ ፕራንክ እኔ ነው የምትበቀለው። እሰራላችኋለሁ። እኔ ደሞ እሰራላችኋለሁ። የተከበራችሁ ቤተሰቦች የዛሬ ፕራንካችን ይመስላል። በቀጣይ እስከምንገናኝ ሰላም ሁኑልን፣ ቻው።